እናንተ ልጆች ወይ አስሮ መግረፍ ወይም ደግሞ በርበሬ ማጠን ነበረ። ምን ነበረበት፣ ጋሽዬ በመጣበት በርበሬ ክፍል አስገብቶ እዛ ወጥተን ባደረጋችሁ ነው ወይ በገረፋችሁ። ለማንኛውም ስለ ፍቅር የምትጠይቁም አላችሁ። ቀጥለው ደግሞ ሩታዬ የያዘችው ስራ አይደለም ብላቸው ግግም ብላችሁ የምትሳደቡም አላችሁ። ስለዚህ ልክ ልካቸው መነግራችሁ ይሆናል። ሰላም አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ከመጨረሻ ተከ ታተሎኝ እና ታመ ሙላት ላትስልክ ዝገቡ ላይክ አድርጎኝ። አዎ የወሬ ጥማት ያለባቸው ወሬ ነግራችኋለሁ ዛሬ ማለት ነው። ሌላኛው ትናንትና እንግዲህ አብርሃም እጅህን አውርድ፣ እንደዚህ በል እንደዚህ በል። አቤት ቅናት እኔ እኔ ተመችቶኛል እኔ ተመችቶኛል። የትኛውም ወንድ ሚስቱ እንዲነካበት አይፈልግም በየትኛውም አጋጣሚ። ግን እሮታዬ እሮታ ያመነሽ የለም የተቀበለሽ የለም፣ ስራ ነው ያለ የለም። የኔናት ይኸው እኩለ ሌሊት እኔ ቤት ራሱ እየመጡ ትናንትና ቀን ትላንትና ቀን ስራ ነው እየሰሩ ያሉት ይሄ ልጅ ከኢሳቅ ጋር ከከሌ ጋር ሰርቷል ብዬ በሰራሁት ቪዲዮ እኩለ ለሌት ሴጣን ይመስል ሲኮምቴ ያድራሉ እኔ ቤት የምሬን ነው የምላችሁ ስድባቸው ኮሜንታቸው እዚህ ጋር ብለጥፍላችሁ እንዲሁ መፈጠራቸውን ትጠላላችሁ ማለት ነው በጣም አንድ ደግሞ አለች ቀመርያ ዩሱፍ የምትባል አንቺ ቀመር ሽጠርና እድሜሽ ያሳጥረውና የምትኮምቺ ኮሜንት እንዲሁ እስልምና ላ ወፍቆሻል ነገር ግን ማለት ነው አዑዝ ቢላ የምትኮምቺ ኮሜንት አንቺ ቤተሰብ የለሽም እንዴ ምን አይነት ቤተሰብ ነው እንደዚህ ወልዶ የጣለብን እንዴ? ስዳደግ ምን ትመስላለች? የምትጎሚች ኮሚት፣ የምሬ ነው ምልሽ። በጣም ብዙ ዩቱበሮች ተማረውብሻል። በጣም ብዙ ዩቱበሮች አዛ ብለውብሻል። ስለዚህ ሰው አዛ ከሚልብሽ ራስሽን ጠንቀቅ አድርጌ። ጥሩ አይደለም እንደዚህ አይነት ነገር። እና ስራ ነው እየተሰራ ያለው ወይም ደግሞ ይሄ ልጅ የይሳቅ ጓደኛ ነው። ቀጥሎ ከፌስቡክ ላይ ጥያቄ ጠይቋት ነበረ ብዬሽ በሰራሁት ቪዲዮ ነው ሩታና እኔን አንቋሽ የተሳደበችው ማለት ነው። የምሬ ነው የምልሽ። እኔ እንዳንቺ እንደዚህ ኮሜንት ራ እንኳን በአፌ ልናገረው ይቅርና ኮሜንት ሻምጥቼ እዚህ ጋር ለመለጠፍ እንዴት እንደተሸማቀኩ እኔ ብሎክ አድርገ ኮሜንት አጥፍቼ ኮሜንትሽ ጠፍተዋል ማለት ነው ብሎክ ሳደርግሽ። ስለዚህ ወደድሽም ጠላሽም፣ አዎ ሩታ እየሰሩ ያሉት ስራ ነው። ነገር ግን ሩታ እርጉዝም ከመሆኑ አንጻር እንደዚህ ነገር እንድትሰራ አንፈልግም ብለ ይባላል አሁን። አንፈልግ አሁንም ቢሆን ወደድሽም ጠላሽ ማለት ነው። አንቺ ያንቺ ተግባር ከሆነ እንደዛ አይነት ነገር ባልኖሮሽ ወይም ደግሞ እርጉዝ ሆነሽ ወልደሽ ሄደሽ የምትጋደሚ ወይም ደሞ አሻሽ ገዳሚ የምትይ ከሆነ ከሌላ ወንድ ጋር የራስሽ ተግባር ጻፊ፣ ምን ምን ችግር የለውም፣ አይተን እናሳልፍሻለን። እሩታዬም ደግሞ ደሞ ያው ትናንትና እንግዲህ ከልጁ ጋር ሄዳ የለም ሰዚሩ ታየ። እባክሽ እንደዛ አይነት ስራ እንዳት ሰሪ፣ መልሰሽም ደግሞ በዚህ አይነት እንዳትመጪብኝ። ሌላኛው የፍቅር ደጋፊዎች ደግሞ ያው በብዛት ትጠይቃላችሁ፣ በውስጥ ውስጥ ምርጥ ትጠይቁኛላችሁ፣ በኮሜንት ትጠይቁኛላችሁ። አንዳንዶቻችሁ ደግሞ የፍቅር ፎቶ ለምን ትለጥፊ አለሽ፣ የፍቅር ፎቶ ከዛሬ ጀምረሽ እንዳትለጥፊ ያላችሁኝ ነበራችሁ፣ ሰሞኑ ማለት ነው። እንደውም የፍቅር ፎቶ በደንብ አድርጌ ነው እምጠቀመው፣ እንኳን እሱ ይቅርና ከፈለጋችሁ ድምጿ እደውልና እየቀዳው አምጥቼ ፖስተዋለሁና ለምን እንደሆነ እንደዛ እንደምትሉ አላውቅም። ሌላኛው ፈአድና ፍቅር ተጣልተው ተለያይተው ነው ወይ ወይስ ምንድን ነው እያላችሁ ትገኛላቸው፣ እና ባለፈው ፕራንክ አድርጓት ተጣልተው ነበረ። ነገር ግን ታርቀዋል። ቡታጀራ ሄደው ሰሞኑ እራሱ እዛ ነብረው ኖረው ማለት ነው። ከዛ ወደ ሸገር ሄደዋል። የጠፉት በራሳቸው ምክንያት እንጂ ሌላ ነገር የለም። ያ ነገር ተፈተዋል፣ ችግራቸው ፈተው ታርቀዋል። ነገር ግን አሁን የምርቃት ጊዜ ነው። ታውቃላችሁ ብዬ አስባለሁ በብዛት ስለዚህ ፕሮግራም ላይ ናቸው ማለት ነው ቪዲዮ አለመስራት እንጂ ሲጀመር ቪዲዮ ላይ እነሱ ሁሉንም ነገር ይናገራሉ። በቪዲዮ ላይ ሲናገሩ የምትሰሙት ይሆናል ማለት ነውና ምርቃት እየደረሰ ነው። ያኔ ደርሷል። አሁን የምረቃት ጊዜ ነው። ስለዚህ አንዳንድ ፕሮግራሞቹም አለ ያያ ነገር ነው እየተስተካከለ ያለው እንጂ በሌላ ነገር አይደለም። ምናልባት ሁለት ሶስት ቪዲዮ ሊያመጡላቸው ይችላሉ። እሱም እንደ ተጣላ ሰው አክት አድርገው የወረደው ቻናል እንዲነሳ ሊያደርጉ ይችላሉ። ያደርጉ እንዴ! ይረዝቃችሁ። የምሬ ነው እምላችሁ። ስሩ እና ስልክዋን ዘግታለች፣ ፎአድም ዘግተዋል፣ ፍቅርም ዘግታለች ብላችሁ እየተጨናነቃችሁ ነው። ፍቅር የራሷ ፕራይቬት የሆነ ስልክ አላት። ይሄ እናንተ የምታውቁት ዝም ብሎ ይሄ ለሚዲያ ሰው ለሚዲያ ላይ ላወቀችው የሰጠችው ስልክ ቴሌግራምም ይሁን ቴሌግራም ላይ ራሱ እንዳውም የሱና የፋድና የፍቅር ፎቶ ነበረ። ቀይረዋል፣ አጥፍታዋለች ማለት ነውና መቼ እንደጠፋች አላቅ። ቆይተዋል፣ ግን ያን ብራንክ ያደረጋት ጊዜ ይመስለኛል። ሌላ ፕሮፋይሉ ቆይቶ ነበረ እዛ ላይ እና ለማንኛውም ተጣልተው የሚጣሉ ሰዎች አይደሉም። ሊለያዩም አይችሉም። በአጭር አማርኛው ተለያይተዋል ምናምን ምናምን የምሬ ነው ብላችሁ የሚለያዩ ሰዎች አይደሉም። አምናችሁ ተቀበሉ። የመረራችሁ ቢሆን ማለት ነው። እኔ አብርሃም ነርተ አይለያዩም። ስለ ራሱ የሚያሾፉብኝ ብዙ ሰዎች አሉና ና ፍቅርና ፉፉም ደግሞ ተለያይተው እንደውም እንኳንም ተለያዩ የምትሉ አላችሁ። እናንተ ስለ ሃይማኖት ጉዳይ ምናምን እነሱ እኮ ወደው የገቡበት ነገር ነው። በሃይማኖት ጉዳይ ያዙራችሁ እንኳንም ተለያዩ፣ እንኳንም እንደዚህ አር አልተለያዩ። ማባይ አልተለያዩም። እነሱ አሁን ምርቃት ሰዓት ነው። ስለዚህ የራሳቸው ነገር አላቸው። ያንን ነገር ደግሞ በራሳቸው ጊዜ ይፋ ያደርጋሉ። ባጃቸው ግቡ ለሰው ልጅ ግባር ታስቡ። የምሬን ነው ምላችሁና ይሄ ነው ምላችሁ ቤተሰብ። ስለዚህ እነሱ ይመጣሉ ብዬ አስባለሁ በዚህ ሰሞን። ስለዚህ የራሳቸው ፕራይቬት የሆነ ስልክ አላቸው። ሚዲያ ላይ እናንተ የምታቁት ስልክ ብቻ አይደለም ፕራይቬት የሆነ ስልክ አለ። የትኛውም ዩቱበር ከፌመሶቹ ጋር ፌመሶቹ እርስ በራሳቸው የራሳቸው የሆነ ፕራይቬት የሆነ ስልክ አላቸው። የሚዲያው ደግሞ የግል ነው ማለት ነው። ሰምታችኋላ እና እንደዛ ነው እላችኋለሁ። ታርቀዋል፣ ቢጣሉም ታርቀዋል። ነገር ግን ሁለት ሶስት ቪዲዮ ቻናላቸው እንትን ለማለት ምናልባት ሊሰሩ ይችላሉ፣ አላቅም። ወይም ደግሞ ፕሮግራሙን ሊፖስዱላችሁ ይችላል። አይታወቅም ማለት ነው። ሌላ ምንም የተፈጠረ ነገር የለም። ቡታጀራ ሄደው ነበረ። ከቡታጀራ ሄዱ እዛው ታርቀው ከቡታጀራ ሄዱ ወደ ሸገር። ከዛ በኋላ እንደዚህ እንደዚህ እየተደረገ ነው ተብዬ ያው ተሰቶኛል ማለት ነው። ለማንኛውም እንደዛ ነው እላችኋለሁ። ሂክማ የህክማ ስልክ ቁጥር ያላችሁ ራሱ እሷ አመጣይ እሷ ግን ብትጠይቋትም ያናክል እንትን አትልም። እና እንደዛ ነው እላችኋለሁ ቤተሰብ እሺ። ሌላኛው ሩት ታዬ የምትሰሪው ነገር እባክሽ በህግ አምላክ የሆነብሽ አቁሚ እና የኔ ወድ ማንም የተረዳሽም የለም። ያው አብርሃምም እንግዲህ እንዳትነኩብኝ እያለ ነበር። አንቺ ጀግና ባላለሽ የምር ጀግና ባላለሽ ማለት እ ማና እጅህን ወደዛ በል እጅህን አውርድ፣ እጅህን እንደዚህ በል እንደዚህ እንዳታደርግ፣ እኔ ባሌ ባሏ ነኝ ሚስቴራት ሀገር ያወቀው ፀሐይ የሞቀው ብሎ ሲከራከር ነበርና ሩታ ኮ እርጉዝ ሆና አልፈዘዘች፣ እራሷን አልሳተች፣ በቁሟ አልሞተች እንዴ! ስማርት የሆነች ልጅ ናት። ስለዚህ እንደዚህ አይነት ነገር አታደርግም። በየስከራከር መታቸው የምትቆምቱት የምትሳደቡት እናንተ ባለች ነው የምሬ ነው የምላቸው። እኩለ ሌሊት እንደ ሰይጣን እየዞራችሁ አትኮምቱ። ሲቀጥል ደግሞ የምር ሰው እኮ አዛ ይልባቸዋል። ና እቺ ልጅ ደግሞ መቼ መሰላችሁ ከአመት በላይ ይሆናታል በጣም የምትሳደበው በየዞረችበት። ና የሆነች ልጅ ራሱ እኔ የውምልቅያ መዛሬ ብትቆም አፋልላትም ያለች ዩቱበር አለች ና ይሁን አላደል ብቻ ደን በለሽ የሆነ የነገ አኼራሽን አስታውሽ። እሺ፣ እንደዚህ ስትኮምች ስትጽፊ ስትሳደብ የምር አኼራችሁን አስታውሱ። መጀመሪያ ነገ ቀብር ላይ በገባውበት ሰዓት ምን አይነት ጥያቄ ነው የሚቀርብብኝ ብላችሁ እኔ እንደዚህ አይነት ቆሻሻ ንግግር፣ በፈጣሪ እኔ እንደዚህ አይነት ተጠቀመም አላውቅም፣ ልጠቀምም አልችልም፣ ልሳደብም አልችልም። እና እንደዚህ ነውር ነው ነውረ፣ የሚባል ነገር አለ። ሰው አዛ አይበልባችሁ፣ የምር ሰው አዛ አይበልባችሁ። ሰውን አዛ አታድርጉ፣ የምር አታድርጉ። እኔ ራሱ አንዳንድ የቪዲዮ ስሰራ ሰው አዛ አደርጋለሁ እንደ እላለው ማለት ነው እና ነፃነት አንዳንድ የቪዲዮ ስትሰራ ጫን የለም አዛ አድርጋለሁ እንደ ብዬ ራሴን ፈትሻለሁ ማለት ነው። ቪዲዮ ደግሞ ዝም ብዬ አልፖስተውም እና እንደዚህ አይነት ጥሩ አይደለም። ለማንኛውም አዎ፣ ስራ ነው እየተሰራ ያለው ነገር ግን ሮታዬ፣ እባክሽ ራሽን የማይመጥርና ክብሯን ዝቅ የሚያደርግ ስለሆነ እርጉዝ ናት በዛ ላይ። ስለዚህ እንድትሰራ አንፈልግም ብለን ነው የለፈለፍ ነው። አዎ አሁንም ቢሆን ፍትህ፣ ነገም ይሁን ዛሬ ያ ቪዲዮ እንድትሰራ አንፈልግም። ከልጁ ጋር ከዚህ በኋላ እንድትመጣ አንፈልግም። ከዛ ከቀብራራው ጋር ከነ ጋር ብትመጣ በቃ ኦፍኮርስ ያምራል የምሬ ነው ብላችሁ ከእነሱ ጋር ብትመጣ ያምራል። ከነ ይስቅ ጋር ከነ አቡሽ ጋር ምናምን የእነ አቡሽ ቪዲዮ አይታችኋል ጋይስ? ጠቆድቁ ለጠፈትፍተ ተወጣላችሁ። ደግሞ እንዴት አባቱ እንደት እንደሚያምር እኔ አላልኩም፣ እኔ አላልኩም።